ክሱን በሚያቀርብበት ጊዜ ነው ዶክመንቶቹ የደረሰኝ በማየት ጊዜ በጣም ነው ራሴ የደነገጥኩት። ምክንያቱም መኪናው በደንብ በአጭበርባሪዎች የተሰራ ነው። ያው እንደ ግረኛው ለዚህ ነው ወደ እግረኛው የመጣሁት። እግረኛ አርገውኛል መኪናን ቀምተው። እንግዲህ ዲክሌሬሽኑ የዛ ውስጥ የነበረው ዲክሌሬሽን ትክክለኛ አይደለም። ቀጥታ ብረት የገባበት ነው። አንድ ሴት ብረት ያስገባችበት ነው የተያያዘው። እዛ ላይ መኪና አይደለም የገባው ለንደን ዱከም አዲስ አበባ ኒውዮርክ እና ባንኮክን የረገጠ ሰው አዲስ አበባ ላይ መጋፋት እንዴት እንዳለፈው ይንገሩኝ። ሁለት ወጣቶች ናቸው። መኪናዋ ትፈልጋለች። በምን በመንግስት ከየት ነው የመጣችሁት? ከጉምሩክ ኮሚሽን መጣ ነው እና መሄድ አለብን። ታዲያ እንደዚህ ተጠንቶ የተገዛ ዶክመንት ላይ ያለ የሻጭና ገዥ ውል ላይ ያለን ዋጋ ስጠይቀውት እሱን መግለጽ አልፈልግም፣ ለምን አሉኝ። እኛ በአዋሳ በኩል ገብቶ በአዋሳ ታርጋ የደቡብ ሕዝቦች ታርጋ አውጥተዋል። በሰበር ችሎት መታየት የለበትም ብለን ወስነናል። መኪናዎቸውን ስጧቸው ይንዱት አለ። ሰበር ባለፈው ነበር

ሰውየውስ ሰውየውም ማለት ነው ነው።

እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው፣ ሼር፣ ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል። እሱን የዛሬ እንግዳችን አቶ አስፋው ለገሰ ዳባ ይባላሉ። ከሁለት ዓመት በፊት መኪናቸው ተወርሶባቸው መኪና እየነዳው ሂጄ በእግሬ ተመለስኩ ከጉምሩክ ብላውን ነበረም። እነሆ ዛሬ በመኪናቸው መጥተዋል እንዴት ነው ጉዳዩ አቶ አስፋው ለገሰ ዳባ ገጸ መኳንንት አምሳለ ልዑል ደርበብ ያሉ አባት ናቸው ለዛሬ እንግዳዬ እንዲሆኑ እግረኛው ስቱዲዮ ደርሰዋል እኔና እሳቸው ከናንተ ጋር ነን

እዚህ መጽሐፉ ከበር ላይም ኮፍያ አየሁ። ልክ ነው። ምንድን ነው ምክንያት አለውት? ምክንያት የለኝም። ፀሐይ ብዙ ስለማይወዱ ደህናሉ። ከሁለት ዓመት በፊት በመኪናው ጉዳይ ሆኖ ምክንያት ሆኖ መወረሱ እና የህግ ሂደቱንም እንዴት እንዲህ ይሆናል የሚል ግንዛቤም ለመፍጠር ምናልባትም ደግሞ እግረኛው ሚዲያን መንግስት የሚያየው ህዝብ የሚማርበት ሚዲያም ስለሆነ የዚህ መኪና መውረስ እና የመኪና ጉዳዮችን የሚያስተዳድሩ የመንግስት ተቋማት በህግም እና ደግሞ በሞራልም ሆነው እንዲያዩት ትኩረት ለመስ እንዲሰጠው ለማድረግ ያለመ ነበር ያ ፕሮግራም ያ ፕሮግራም ፍሬ አፍርቶ እነሆ በመኪና ይሆት በምን መንገድ ሆነ ይነግሩኛል በዝርዝር ያለፉት ሁለት አመታት ግን በክርክር በታክሲ በባስ በሸገር በባቡር መጋፋት አለ እሱን እንዴት አለፉት እንደ እርሱ አይነት የደላ ህይወት ለንደን ዱከም አዲስ አበባ ኒውዮርክ እና ባንኮክን የረገጠ ሰው አዲስ አበባ ላይ መጋፋት እንዴት እንዳለፈው ይንገሩኝ። አዎ በእውነቱ ያው ከተወረሰ መኪና ከተወረሰ በኋላ ብዙ ችግር አላጋጠመኝም። ምክንያቱም እኔ ብዙ ዘመዶች ስላሉኝ ተረባርበው ያው አንድ የኤሌክትሪክ መኪና እንዲገዛልኝ አድርገው ጓደኞች በኤሌክትሪክ መኪና ይሄዳሉ እና አልተቸገርኩም። እና በጣም ነው ማመሰገናቸው በዚህ አጋጣሚ ጓደኞች እና በዛ በኩል አልተቸገርኩም ው የህጉ ሂደት ግን ሄዷል። በህግ መገድ እንድቀጥል በተደረገው መሰረት የህግ የቀረጥና ኤክሳይዝ ታክስ ይግባኝ ኮሚሽን ድረስ ሄጄ ጠበቃ ገዝቼ በጠበቃ ክርክር ጀምሬ እዛው ተወሰነልኝ፣ በአምስት ዳኞች። መኪናውን ከፍዬ ቀረጡን ከፍዬ አልተከፈለውን ቀረጥ ከፍዬ እንድወስድ መኪናውን ጥሩ ወደ መኪናው፣ ወደ ህግ ሂደቱም እዚህ ጋ አነባቸዋለሁ። ግን ዋና ነገር ተመሳሳይ የእርሱ አይነት ችግር የገጠመውም ሰው ሊኖር ስለሚችል ብዙ መኪኖች ጉምሩክ ቁመውም ስለሚታዩ ከዚሁ ጋር የተያያዘ ችግር ተመሳሳይ ላይሆን ይችላል፣ ተቀራራቢ ሊሆን ይችላል፣ እንደዚህ አይነት ነገር አሉ። ለእነሱም ግንዛቤ ለመፍጠር ያክል መኪናው ከቆመበት ከቤቱ ነው መታው ይሄን መኪና ስለምንፈልገው ይምጡ፣ ያስረክቡን ተብለው እየነዱ ወደ ጉምሩክ ሄዱ። ትክክል ነው። አቁመው መጡ። ምን ሆኖ ነው መኪናው? ምን ተሰርቆበት ነው? ራሱ መኪናው ተሰርቆ ነው። ሂደቱን እስኪንገሩኝ በምን መንገድ ስለገባ ነበረ? አዎ። ይሄም እኔ ራሴ ይሄን ያህል ጊዜ ስነዳው ምንም ታሪኩን አላቅም ነበረና ያው በጉምሩክ ክሱን በሚያቀርብበት ጊዜ ነው ዶክመንቶቹ የደረሰኝ በማየት ጊዜ በጣም ነው ራሴ የደነገጥኩት። ምክንያቱም መኪናው በደንብ በአጭበርባሪዎች የተሰራ ነው። መኪናው ከገባበት ጀምሮ አንደኛ በአዋሳ በኩል ገብቶ በአዋሳ ታርጋ፣ የደቡብ ህዝቦች ታርጋ አውጥተዋል እዛ ከሐዋሳ በፊት በየት ነው የገባው? የት እንደገባ አልታወቀም። ሐዋሳ ላይ ነው፣ ሐዋሳ ገብቶ የደቡብ ህዝቦች ታርጋ ተለጥፏል። ከዛ ደግሞ እንደምንም ብለው በዚህ ወደ አዲስ አበባ በአጽፈው ፋይሉን እንዲዛወር አድርገዋል፣ ወደ አዲስ አበባ። አዲስ አበባ ሲገባ ደግሞ የአዲስ አበባ ታርጋ እንዲያገኝ በማጭበርበር ተደርጓል። እና እዛ ውስጥ የተጭበረበረው በብዙ ዘዴዎች ነው የተጠቀሙት አንደኛ ዲክሌሬሽኑ የዛ ውስጥ የነበረው ዲክሌሬሽን ትክክለኛ አይደለም። ቀጥታ ብረት የገባበት ነው። አንድ ሴት ብረት ያስገባችበት ነው የተያያዘው። እዛ ላይ መኪና አይደለም የገባው እና እሱን ሳየው እኔ ራሴ ሾክድ ነው የሆንኩት። እና በእርግጥ መኪናውም ከብዙ ብረት ነው የሚሰራው ያው ምን ያህል የተጭበረበረ መሆኑንና እዛ ውስጥ ምን አይነት ችግር በዚህ አይነት ብዙ መኪናዎች መጭበርበራቸው ማለት ዴክለሬሽን ቀላል ነገር አይደለም። ይሄን ነገር አያይዘው ከዛ በኋላ ሊብሬ አውጥተውበት ነው ሽያጭ ወደ እኔ የተከናወነው። ከደቡብ ከደቡብ ታርጋ ወደ አዲስ አበባ ተቀየረ መጀመሪያ፣ ከዛ ወደ አዎ ታርጋ በዛው ታርጋ ሊብሬ አውጥተውበታል ሊብሬ ወጥቷል የአዲስ አበባ የአዲስ አበባ ሊብሬ ወጥቷል በኮልፌ ቀራኒዮ መንገድና ትራንስፖርት ቢሮ ወጥቶ ለእኔም በራሴ በስሜ ሊብሬ ተሰርቶ ያው ነው የተዛወረለው ታክስ ተከፍሏል የሚል ሌላው ላይ አለ እሺ እና ሄጄ በውልና ማስረጃ አጽድቄ ነው መኪናዬን የተረከብኩት። ገዢ ሸጪ ቀርባችሁ ህጋዊ ሁናችሁ። እሺ እኔ እዚህ ጋር ምን አይነት ጥያቄ ላነሳ መሰለዎት? መኪናው እርሶ እጅ ላይ ስለተገኘ እርሶ ተጠያቂ ይሆናሉ። እርሶ ደግሞ በውልና ማስረጃ በህጋዊ ዶክመንት ከሆነ የገዙት እርሶ ጋር ሲደርስ ብቻ አይደለም ወንጀል የሚሆነው። ትክክል አይደለ? እርሶ ጋር አድራሹም ራሱ ወንጀለኛው ነው። እሱ ተጠየቀ ወይ ብዬ ነው። እነሱን ማግኘት አልተቻለም። ለፖሊስም አመልክተናል እና፣ አድራሻቸው የተለያየ ነው፣ ያቀረቡት ልዩ ልዩ መታወቂያዎች፣ ስልካቸው የለም። ስድስት ዓመት ሆኖታል እና ያንን ማግኘት አልተቻለም። እስቲል ያው ፖሊሶች ክትትል ላይ ነው፣ ያንን መናገር አንችልም። ምን እንዳገኙም ገና አልታወቀም። ስለዚህ እዛ ላይ መሆኑን ብቻ ነው መግለጽ ንፈልገው እሺ መኪናው ይሄ ችግር አለበት ተብሎ ተወረሱ። ሁለት ዓመት ሙሉ ተከራከሩ። ክርክሮ ምን ነበራ? ያው እኔ በቅን ልቦና ጠበቃው ያው ጽፎ ይሄ በዚህ አንቀጹን ጠቅሶ በዚህ እሳቸው የቅን የቅን ልቦና ገዥ መሆን አለባቸው። በቅን ልቦና የገዙ ስለሆነ አትሊስት ታክሱን ከፍለው መውሰድ ይኖርባቸዋል በሚል ክርክር ተጀመረ። ያው ቀረበ እዛ ላይ በሰጠው መሰረት ውሳኔ ተወሰነ። የመጀመሪያ ውሳኔ ፍርድ ቤት ዶክመንቶን እያየሁ ነበረ። ይግባኝ ባይ ባቀረቡት ማስረጃ የተሽከርካሪውን ሕጋዊነት ከሚመለከተው አካል በማረጋገጥ የገዙ ስለመሆኑ እርስ ነው ይግባኝ አሉት። እንዲሁም የተሽከርካሪውን የሽያጭ ውልን በተመለከተ ውሉ በሚመለከተው አካል ጸድቆ የተመዘገበ ስለመሆኑ በመልስ ሰጭም ያልተካደ ጉዳይ ስለሆነ ይግባኝ ባይ አንድ ገዢ ማድረግ ያለበትን ተገቢውን ጥንቃቄ በማድረግ የገዙ በመሆኑ የቅን ልቦና ገዢ ለመባል የሚጠበቅባቸውን ሂደቶች ሁሉ በመሄድ ተሽከርካሪውን የገዙ በመሆናቸው መሆናቸውን የሚያሳይ ስለመሆኑ ኮሚሽኑ ግንዛቤ ይወስዷል። ስለሆነም ኮሚሽኑ በአዋጅ ቁጥር ይልና 859/2006 በአንቀጽ 147 ዝባር 5 መሰረት በተሽከርካሪው ላይ የተላለፈው የውርስ ውሳኔ በቅል በቅልቦና ተሽከርካሪውን በእጅ ያደረጉትን ይግባኝ ባይ በተሽከርካሪው ላይ ያላቸውን የባለቤትነት መብት ሊነካ አይገባም በማለት የተላለፈው የውርስ ውሳኔ ቀሪ ሆኖ ይግባኝ ባይ በተሽከርካሪው ላይ ሊከፈል የሚገባውን ቀረጥና ታክስ እንዲከፍሉ ተደርጎ ተሽከርካሪው ሊመለስላቸው ይገባል ሲል ኮሚሽኑ ወስኗል። የመልስ ሰጪ ውሳኔ ተሽሯል። መዝገቡ ተዘግቷል። ይግባኝ መብት ነው ይላል። ይሄ በጉምሩክ ኮሚሽኑ ይግባኝ አቤቱታ አቅርበው። እርስዎ ራሱ ኮሚሽኑ የወሰነ ለውት ነው? አዎ፣ የተለየ ኮሚሽን ነው ይሄ። ኮሚሽን የይግባኝ ኮሚሽን ራሱ ጉምሩክ አይደለም፣ ራሱ አይደለም። ያው በጉምሩክ ላይ ያው የተመሳሰለ ቀረጦችንም ሌሎችንም እዛ ላይ ያለ የሚለው የተለየ ራሱ ስልጣን ያለው ስልጣን ያለው። እሺ፣ እንደ ፍርድ ቤት ግን ፍርድ ቤት ያልሆነ። እሺ፣ እሱ ወሰነ ለውት። አዎ፣ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የታክስ ይግባኝ ኮሚሽን ይላል። አዎ ይሄ ነው የወሰነለት። ይሄን ወስኖም አልተቀበለም ጉምሩክ መኪናውን ጽፌ እንደገና ለኮሚሽነሩ ማቀረብ እና ሳቀርብ የለም እኛ የራሳችን አሰራር አለን፣ በአሰራራችን መሰረት ይግባኝ ይባላል ለከፍተኛ ፍርድ ቤት፣ ከዛ እስከ መጨረሻ እስከ ሰበር ድረስ መሄድ አለብህ እና ያንን ተከታተል፣ ከዛ በኋላ ነው ውሳኔው። ይሄ ይግባኝ ሰሚው ኮሚሽን ጉምሩክን የማዘዝ ስልጣን የለውም ይግባኝ ማለት እንትን አለው መብት አስቀምጧል። እዚ መብቱ ስላለ በዛ ተጠቀሙ እና የህግ ክፍሉ ይህንንም ለባለስልጣኖችን ብንነግር የለም የእኛ አሰራራችን እስከ መጨረሻ ተሄዶ ሰበር ሲወስንልዎት ብቻ ነው ይህንን ውሳኔ እንትን ላይ ተግባር ላይ የምናውለው ማለት መለሰሉ። ከዛ እነሱ ይሄን ውሳኔ ተቃውመው ራሱ ጉምሩክ ይግባኝ አለ ለመደበኛ ፍርድ ቤት። መደበኛ ፍርድ ቤት ድረስ ተከራክራችሁ ተከራክራችሁ ሰበር አጸን ነው። ከዛ ነው መኪናውን የተረከቡት። የሰበሩን ላንብበው። በየደረጃው የተወሰነው ተመሳሳይ ስለሆነ የሰበሩ ብቻ ላንብበው። ቀረጥ እና ታክስ ተከፍሎ ተሽከርካሪው የንብረቱ ባለቤት ለሆነው ለተጠሪ እንዲመለስ የወሰኑት ተጠሪ የቅን ልቦና ገዢ መሆናቸውን በሕጉ አግባብ በማጤን መሆኑን ኮሚሽኑና ይግባኝ ሰሚ ችሎቶች ከሰጡት ውሳኔ ለመገንዘብ ተችሏል። ስለሆነም በጉምሩክ አዋጅ ቁጥር 859/2006 አንቀጽ 147 ንዑስ አንቀጽ 5 መሰረት የቅን ልቦና ገዢ የህግ ጥበቃ ስላላቸው ኮሚሽኑና የግባኝ ሰሚ ፍርድ ቤቶች ተሽከርካሪው ሊወረስ አይገባም በማለት የሰጡት ውሳኔ መሰረታዊ የህግ ስተት የተፈጸመበት ሆኖ አላገኘ ነውም። በመሆኑም በፌዴራል ጠቅላይ ፍርድ ቤት የተሰጠው ውሳኔ በአዋጅ ቁጥር 1234/2013 አንቀጽ 2 እዝባር 4 እና 11 ከተመለከቱት ምክንያቶች አንጻር መሰረታዊ የህግ ስተት የተፈጸመበት ሆኖ ስላላገኘ ነው። በሰበር ችሎት መታየት የለበትም ብለን ወስነናል። መኪናዎቸውን ስጧቸው ይንዱት አለ ሰበር። አዎ ከዛ ያው ተረከቡ። ከዛ ከዛ በሱ በመጀመሪያው እሱ ላይ ያለ ያየው ደብዳቤ አስቸኳይ ለዚህ ያለው በጣም አስቸኳይት ብሎ አስረከበውት። አይ እንድከፍል ያው ተደረሰ ማ ግድ ነው እንጂ ስንት ከፈሉ? ወደ 1.6 የሚያክል አስተያየት ተደርጎልኝ ነው። ይህንንም ለማመስገን ነው ዛሬ። ምክንያቱም እንደኔ አይነት ሰዎች ሊጋጥሙ ስለመችና ብዙ መኪናዎች የተያዘባቸው ሰዎች ስላሉ በትክክለኛው በህጉ ከሄዱ መኪናቸውን ሊረከቡ ይችላሉ። በተለይ ለእኔ ጉምሩክ ከፍተኛ የጉምሩክ ባለስልጣኖች፣ የህግ ክፍሉ፣ የኢንቴሊጀንስ ክፍሉ፣ የህግ ተገዢ ክፍሉ ሁሉም በጣም ነው ኔ የተባበሩኝ። የተቀበሉኝም በማክበር ነው። በተለይ ይህንን ታክስ እንድከፍል ያደረጉት በህግ ክፍሉ በተወሰነው መሰረት ወደኋላ ሄደው እኔ በገዛውበት ቀን መኪናዋን በገዛውበት በ2011 ባለው የባንክ ሂሳብ ተሰልቶ ነው ይሄን ልከፍል ቻልኩት፣ እንጂ ይሄን 6 አመት ሆኖታል። ከገዙት ሲደመር ሁለት አመቱ 8 አመት ማለት ነው። አዎ። እና እነሱ ካልኩሌት ይሄን ያደረጉት በዛን ጊዜ መኪናውን በገዛው አባት አመተ ምረት። አሁን ቢታሰብ ምን ያህል ይመጣ ነበር? በአሁኑ ቢሆን? አይ የለም፣ እሱ ምን ነገር አለ። ወደ ስድስት ሚሊዮን በላይ ሊሆን ይችላል። እኔ መኪናውን ማልወስደውም እዛው ይቀር ነበር። ግን በአሰራር በእለቱ በነበረው አይደል የምንዛሬ የሚችለው አዎ። ማለቴ አይ መኪና እኔ በገዛሁበት ቀን የቅልብ ቦና ገዢ ስለሆን፣ የቅልብ ቦና ገዢ ከተባሉ ወደ ቀኑ ነው የሚኬደው። አዎ እንጂ ዛሬ እንዴት ሊመጣ ይችላል ብዬ ነው። አይ እነሱ እንግዲህ ይሄ የተ- የተለየ ሕግ አልነበረውም ይወጣለት በጉምሩክ እና ይሄንን ያው በሕግ ግፉሉ ተሰብስበው በኮሚቴ የጸደቀ ነው። ኦኬ። ስለዚህ አሁን ለእርስዎ የተተገበረው ከዚህ በኋላ እንዲህ አይነት ጉዳይ ይዘው ለሚመጡ የእርስዎ አይነት ነገር ይሆናል ማለት ነው። ሊሆን ይችላል እንግዲህ ለእኔ ብቻ አይደለም፣ ሰዎች ተመሳሳይ ሰዎችም ስላሉ ለእነሱም ጭምር ነው ይመስለኛል። ተመሳሳይ እሺ። ስለዚህ ጉምሩክ አካባቢ ያሉ ሰዎችን ላመሰግን ነው አሉኝ። በዋናነትም ደግሞ ቅድም ሁለት ዓመት ሙሉ ተካስሻ አሉኝ። ተጋጨብኝ እርስ በርሱ ብዬ ነው የራሳዊ መንግስት ንብረት ነው ምክንያቱም የጉምሩክ የራሱ አሰራር አለው በዛ በነሱ አሰራር ነው ሄደው ስለዚህ እኔ ያንን መቃወም አልችልም ምክንያቱም ያ የመንግስት ንብረት ነው ታክስ አልተከፈለም ለመንግስት ተጭበርብሯል ማስረጃ አለ ሁሉ ነገር መጭበርበሩን መኪና በሚመለከት ስለዚህ እነሱ ያው ባላቸው የውስጥ አሰራር መሰረት ያው ተከትሎ ነው ወደ በሕግ ክፍሉ አማካኝነት የሄዱት። ያንንም እኔ ሪስፔክት አድርጌ ያው የሕግ ፕሮሲጀሩ ነው ጊዜ የወሰደው እንጂ በጉምሩክ በኩል ምንም ችግር ያለ አይመስለኝም። ምክንያቱም እነሱ ሁሉን ነገር በሚሄድበት ጊዜ ተቀብለውኝ አስረድተው ሁሉን ነገር የት እንደደረሰ፣ ሁሉን ነገር እንዴት እንደሚሄድ፣ ቀጠሮ መቼ እንደሆነ ሁሉ እያስረዱኝ ነው። እዚህ ላይ ሄድና በመጨረሻም ወዲያውኑ ነው በጣም አስቸኳይ በሚል ተጽፎልኝ ወዲያውኑ ወደ ቃሊቲ ጉምሩክ ቀረቱን ከፍለው እንዲወስዱ የተባለው። ስለዚህ ይህንን ለማመስገን ፈልጋለሁ ለማለት ነው። እርስ አሁን አንድ ነጥብ ስድስት ይደርሳቸዋል። አንድ ነጥብ ስድስት ሚሊዮን ብር ቀረጥ ከፈሉ የዛሬ ስድስት ዓመት ለገዙት መኪና በሐዋሳ በኩል ወንዝ ለወንዝ እየተነዳ መጥቶ ህጋዊ ዶክመንት ሳያሟላ እርስዎ እጅ ጋር ደረሰ። መንግስት ጥቅሜን አላስከበርኩም፣ መክፈል የነበረበትን ቀረጥ አልከፈለም ብሎ 1.6 ሚሊየን ብር አስከፈሎት በህግ እርስዎም ፈቃድ ሆነው። ቀድሞ ነገር እርስዎ መኪናውን ስንት ነበር የገዙት? እሱ ሊገለጽ አይችልም። በእኔ እንግዲህ ለምን አይገለጽም? እርስዎ አይደል ተዋውለው የገዙት? እሱ እንግዲህ በዛን ጊዜ የሆነውን ነገር ያው አስፈላጊ መስሎ አይታየኝም። ምክንያቱም ለምን መሰሉት ይህን ጥያቄ የጠየቅኩት፣ ያን ጊዜም ህገወጥነቱን አምነው ረከስ ባለ ሂሳብ ገዝተው ከነበረ ኦኬ፣ መጀመሪያም መስመሩን ጠብቆ ህግን ያልጠበቀ ነገር ነው የገዙት ስለዚህ የዛን ጊዜ ስህተቶ አሁን ዋጋ አስከፈሎት ወይ ወደሚል ጥያቄ ልመጣ ፈልጌ ነው። አይደለም ምክንያቱም በዛን ጊዜ በነበረው ዋጋ የነበረው ዋጋ በጊዜው በነበረው ዋጋ ነው የተገዛው። ምክንያቱም እዛ የነበረው ዋጋ ያው በሚሸጥበት ዋጋ ነው የሸጡልኝ እነሱ በዛን ጊዜ በነበረው የገበያ ዋጋ እንጂ ይሄ ህጋዊ አርገው ነው የሸጡልኝ ነው። እኔ ይህን ጥያቄ የጠየቅኩት አንድ በቅርቡ አንድ መኪና እንደዚሁ በወንዝ ለወንዝ እየተነዳ የመጣ ነው። ከሶማሌ ክልል ነው፣ በዛ በኩል ነው አሉ የገባው እና እያወቀ አንድ ነጥብ አምስት ሚሊዮን ብር ገዛው። መኪናው የሰባት ሚሊዮን ብር መኪና ነው። መንግስት የደረሰበት ቀን መኪናውን ወሰደበት። ሲገዛው አምኖ ነው የገዛው በዛ መንገድ እንደመጣ የመጣ ቢመጣ የከፋ ቢመጣ ቀረጡን ክፈል ነው የሚባለው በሚል ነው አምኖበት የገዛው፣ ግን ተወረሰበት። እርሶም እንዲህ አይነት መንገድ ተከትለው ከነበረ ምናልባት ስለዚህ ተፈጻሚ የሆነው ያኔ ረከስ ባለ ነገር ገዝታውት ከነበረ ሳይቀረጥ የመጣ መኪና ከሆነ ዋገቢያውም ላይ ረከስ ያለ ነው ዋጋው አልነበረ። ምክንያቱም በዛን ሰዓት ምንም ማቀው ሰውየ ምንም የሚያሳውቅ ነገር የለውም። ሊብራ ያለው ህጋዊ ያለው ምንም እነሱ የሚፈሩ ሰዎችም አይደሉም። ሰዎቹ ሲሸጡልኝ እኔም ደግሞ ገና ከውጭ መምጣቴ ነው። እኔ አላቅም ይሄ እንደዚህ አይነት ነገር ይፈጠራል አይፈጠረም የሚለውን ስላለው፣ ደላሎች አሉ። በዛ ደላሎች አማካይነት ያለውን አካባቢ አጥንተን ምን ያህል እንደሚሆን አይተን ነው የገዛነው። ታዲያ እንደዚህ ተጠንቶ የተገዛ ዶክመንት ላይ ያለ የሻጭና ገዥድ ውል ላይ ያለን ዋጋ ስጠይቀውት እሱን መግለጽ አልፈልግም፣ ለምን አሉኝ። ምን አስፈላጊ መሆኑን እኔ እኮ ጠያቂ፣ እኔ እኮ ስለ መኪናዋ እያወራን አይደለም። አንድ ነጥብ ስድስት እኮ ለመንግስት የከፈሉት ቀረጥም እኮ እኛ ፈልገ ነው አይደለም። ግን የመኪናዋ ከመኪናዋ ጋር የተያያዘ ስለሆነ መኪናዋ ቀለሟ ምን አይነት ናት ብሎት፣ ምን አይነት አስፈላጊ አይደለም አይሉኝም። ስንት ነው የገዙት? ያ ያኔ ወደ አንድ ነጥብ አምስት ያው ዞሮ ዞሮ አንድ ነጥብ አምስት አንድ ነጥብ ስድስት እሺ። በጣም ነው የማመሰግኖት። አሁን መኪናውን ተረክበው ወደ ቢሮ ሲመጡ እያየሁት ነበረ። ደርበብ ብለው ነው የመጡት፣ መሪያ እያያዙ ቄንጡ ወደ ስፖኪዋ አዟዟሮት ያምራል አነዳዶት ይሄ ስሜቶ እንዲፈጠር መኪናው ስለተመለሰችሎ በጣም ደስ ብሎናል። እንደ አፈር አይን ከው መባል ደስ አይልም፣ ደስ ብሎኛል። ያ ስለሆነ መንግስት፣ አይ መኪናውን ወስዷል። በእርግጥ የራሱም ጥቅም አለበት። እሱን ህጉ ያስከብራል። እንዲህ አይነት ክፍተቶች ሲኖሩ ህግ ሊያስከብር ነው መቼ መንግስት የተቋቋመው። ያን ማድረጉ የህግ ሂደቱ ስለሆነ ለሱን ተወው። የተቀሙት መኪናው ግን በጦሮታ ጊዜ አንድ ደብዳቤዎት ላይ እያየሁ ነበር። በጦሮታ ጊዜ መውጫ መግቢያዬን ተነጠኩ ብለው የጻፉት ያ ግን አቤቱታዎ ዛሬ ፍሬ አፍርቶ መኪናውን ነው ይዘው የመጡት። መኪናው ስለተመለሰሎ በመኪናው መውጣት መግባት ስለቻሉ በጣም ደስ ብሎኛል። ይገባዎታል። መኪናው ደግሞ ይሄ አመሰግናለሁ። በጣም አመሰግኖታለሁ። ከመኪናው ጋር የተያዘ የሚሉት ነገር አለ አዎ፣ በዚህ አጋጣሚ ለማመስገን የምፈልጋቸው ሰዎች አሉ። እሺ። ብዙ ሰዎች ተጨንቀዋል ይህን በተለይ ቤተሰቦቼ እዚህም አዲስ አበባ ያሉ ቤተሰቦቼ፣ ናዝሬት፣ ድሬዳዋ፣ እንደዚሁም ዱከም፣ አሜሪካን ድረስ ያሉ፣ ካናዳ፣ እንግሊዝ ያሉ ሰዎች በሙሉ በጣም ተጨንቀዋል እና እየደወሉ ምን ደረሰ፣ ምን ደረሰ ይሉኝ ነበር። እና ይሄን አንደኛውም ይሄንን ነገር ለመናገር የፈለጉት አንደኛ፣ እነዚህ ሰዎች የተጨነቁት ሰዎች ያ መኪናዬን መረከቤን እንዲያውቁት፣ ሁለተኛ ደግሞ ማንኛውም እንደዚህ ተጭበርብሮ የተሸጠለት ሰው ሄዶ በህጋዊ በትክክለኛው በህጋዊ መንገድ ሄዶ ንብረቱን ማስመለስ እንደሚችል ለመግለጽ ነው። ጥሩ ነው። የህግ እንትን የገለጹበት መንገድ ያደክማል፣ የህግ ፕሮሰስ ይኖረዋል። ነገር ግን ሄዶ ሄዶ ደግሞ የህግ የበላይነት አለ። ይኸው እኔ እንደሆንኩት ልትሆኑ ትችላላችሁ። ስለዚህ ጉዳያችሁን በህግ ተከተሉ ነው። ደስ ይለናል። እኛም በጣም ነው የማመሰግነዎት። ባለፈው በአማርኛ ዛሬ ደግሞ በእንግሊዝኛ መጽሐፍ ጻፍ አድርገዋል። መኪናውንም አካታዋታል። እዚህ ውስጥ ዋለች፣ የየቀን ውሎውን የመጽሐፍ ልማድ አለውት አደለም? ያው እንግዲህ ጡረተኛ ስትሆን አንዳንድ ነገሮች ብትሰራ የተሻለ ነው በሚል ነው። ይሄ ደግሞ ብዙ ወደ 17 ዓመት ውጭ ሀገር ስለሰራው ጓደኞች አብዛኞቹ የውጭ ዜጎችም ስላሉበት ከዚህ በፊት ጽፍ ያለው ስላቸው እንዴት ነው ለእኛ እኔ በምናችን እንረዳለን፣ ስላለው ያንን እልህ ይዞኝ ውጭ ብዬ በእንግሊዝኛ መጽሐፍ ጀምሬ በ2025 ደርሶልኝ ለጓደኞቼ በሙሉ ውጭ ላሉት ልክ ያለው ዩኤን ውስጥም ያሉት ጠቅላላ የእኔ ጓደኞች እንዲደርሳቸው አድርጌያለሁ። በጣም ደስ ይላል። በጣም ነው የሚያምረው ከለሩም የእርስዎ ያው በሀገር ባህል ነው። ደግሞ እዚህ ጋር ፎቶ ፎቶ በዛው ሀገርሆንም ያስተዋውቃሉ የቤተሰብ የልጆችን የባለቤትን ታሪክ ሁሉ ጽፈዋል። በጣም ነው የምናመሰግነው ስለሰጡን። እኛም እናነባለን፣ የበልጥ ታሪኮን እናውቃለን። መኪናውን በተመለከተ የህግ ሂደቱን ሄደው፣ እነሆ ህግ ተከብሮ መኪና እጅ ገብታለች። በእሷ ነው መወጣው ምገባው ሽር በጎዳናው ብለው ነው የመጡት ጀምረን ስንጨርሰው ለማሳየት ማለት ነው። አብረን ውጭ ሆነን ነበረ። ዛሬ ደግሞ የደስታው ተካፋይ ሆነናል። በመኪናው እንደመጡ በመኪናው በሰላም ይግቡ። አቶ አስፋው ለገሰ ዳባ፣ አመሰግናለሁ። እናንተንም አመሰግናለሁ፣ ይህንንም በአንተ አማካኝነት አሳውቀህልኝ እዚህም መድረሱ፣ እኔ ደግሞ ይህንኑ ለአንተ ይህንኑ ለማካፈል ነው እዚህ የመጣሁት። አመሰግናለሁ። ዜር ይስጥልኝ ጋሼ ገጸ መኳንንት አምሳለ ልዑል በሰላም ግቡ። የተለየ ታሪክ ካለ ተነግሮ የሚያስተምር ወይ ወይ ወይ ተመሳሳይም ከሆነ ያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ በስነ አእምሮ፣ በስነ ልቦና የሆነ የህይወታችሁ ክፍል ከተዛነፈ ወይ ከተቀደደ ይሰፋም ይቆለፍም ዘንድ በ በባለሙያዎች ታግዘን እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።